ሰላም ሰላም፣ እንዴት ናችሁ? ሰላም ነው ወይ? እንዴት ነው? አማን ነው። አለን አለን። ዛሬ ደግሞ በሌላ ቪዲዮ የውቀች ብዬላችኋለሁ። የገኒ ጂ ቤተሰቦች እንኳን ደህና መጣችሁ። እና ዛሬ እንግዲህ ደግሞ ልም ቁርጥ ነው የኤሌን እንትን ደግሞ። እስኪ ቁርጥ ሌላ ናችሁ ደግሞ ወይ እዚህ የሚሆናችሁ ደግሞ ማታ ቁርጥ ካላችሁ፣ ሀሙስ ሀሙስ፣ አሁን ሀሙስ ቤት ነው የምንሄደውና

ያውና እዚህ ጋር ትላለህ፣ አዘናለህ እንግዲህ፣ ጥሪ ስጋ ሊመጣ ነው፣ ከደረቅ ብትር ስጋ። እሺ እንግዲህ ያው ሰው ለመቅረጽ እየሞከርን ድምፃችንም ከተሰማ አላውቅም፣ እንግዲህ ሲመጣ

አሪፍ እንደውም የአፍሪካ ልብስ ምን አመስሎ ይልቀርጽ ነበር ስለላላ አርገውባታል። የክትፎ ስጋ ጋር ቀልቀል አርገውባታልና እሱ ነው እንጂ በተረፈ በነገራችን ላይ በጣም ቆንጆ ነው። እኔ ከዚህ በፊት ራሱ እዚህ አልመጣሁም እንጂ ቤት እንግዳ መጥቶብን ከዚህ በስተቀር ታቃለ አስታውሳለሁ። ያሪፍ አ የዛን ጊዜ አሪፍ ነበር። በጣም ደስ ብሎኝ ነበር የበላሁት። ከዛ በኋላ ደግሞ ኢትዮጵያ ያመጣች ሄጄ ደግሞ አንተ ደግሞ መጣሃል አይደል ደንበኛው ነው ነበር ማለት ነው። አንድ ቀን የመጣሁት ቆንጆ ነበር አይደል? በጣም አድንቆ ነው ስትይል የነበረው። ለዛ ነው በጣም መምጣት የፈለጉት። ስለዚህ ሁለት ቀን ብለን፣ ዛሬ ደግሞ ትንሽ ተቀላቀለ ቢኖረው መጥፎ አይመስለኝም። ቆንጆ ነው፣ ቆንጆ ስጋ ነው። ሁሌ ሀሙስ ሀሙስ አለ። እንደገና ጥብሳቸውም ቆንጆ ነበረ፣ ዋጋቸውም ቆንጆ ነው። ምንድነው በቃ ግራ ላይ እንትን ነው አልገባኝም። ትንሽ ነው በጣም ኪሎ። እኛ እንግዲህ አንድ ኪሎ እና አንድ እንትን ያዘዝ ነው የነበረው። አንድ ጥብስ፣ አንድ ጥሬ ስጋ ግን ጥሬ ስጋ ምናልባት ወይ አንድ ሁለት ኪሎ ይላል ሽ ንሽ ጥብሱ ራሱ በጣም ትንሽ ነው። በዚህ አጋጣሚ የዚህ ቤት ባለቤት ሴት ናታ ይጫታሉጎበዝ በርቺ ግን እንደ አስተያየት ትንሽ አነስ ብሏል። እንግዲህ የያየነው ነገር አናልፍም። ቆንጆ ነው፣ ቆንጆ ነው። ግን በጣም አንዋል እሱ እንኳን የሆነ ጊዜ ትልል

ግን ያው ግን እኔ የምፈራው መሰለህ፣ አሁን ለምሳሌ ኢትዮጵያ ስንሄድ ይጠነክርብናል። እኔ ብቻ በጣም ብዙ ሰው ይጠነክራል ይላል። ለምን እንደሆነ አላቅ። እዚህ በጣም ልስስ ይላል።

የክትፎ ስጋ ነው። ከክትፎ እንደውም እንትን በጣም ጎበዝ ነው። ምን ጎበዝ መስላችሁ? ፉል ፉል የምትወዱ ካላችሁ ፉል ይስራል ካላችሁ፣ በጣም ጎበዝ ነው። ስፔሻል ፉል ይስራል በደንብ ላይ ካረጋችሁ

እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። የጥሬ ሥጋ ኢትዮጵያኖችን እናስቀና ነበረ ወይም ማስቀናት ብላል። አይ አሪፍ ነበር። ለማንኛውም ምንም አይልም። እንግዲህ እንደተለመደው ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉኝ፣ ላይክ እንድታረጉኝ፣ ኮመንት እንድታደርጉ ስለምታዩኝ ስለምትሰጡኝ አስተያየት በጣም አመሰግናችኋለሁ። እና በሌላ ጊዜ ሌላ ቪዲዮ ይዘን እንመጣለን እያላችሁ በሰላም ሁኑ ያዘው።